የወልቃይት ጠገዴ የአማራ ሕዝብ በጁ የያዘውን ነጻነት መጠበቅ እንደሚገባው ዶክተር ዳኛቸው አሰፋ ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ለዞን ነጻነት ወሰና ማንነት ትግል የበኩላቸውን አስተዋጽኦ እያበረከቱ ከሚገኙ አካላት ጋር በዳንሻ ከተማ አስተዳደር ሕዝባዊ ውይይት ተካሂዷል። አምሳላሞኝ በዝርዝር ይነግረናል። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ሲያደርገው ለቆየው የወሰንና የማንነት ይመለስልኝ ጥያቄ የተለያዩ ሰዎች በእውቀታቸው በሙያቸውና በልምዳቸው እገዛ እያደረጉ ነው። እገዛ እያደረጉ ካሉት መካከልም ዶክተር ዳኛቸው አሰፋ፣ ጋዜጠኛ ገነት አየለና አቶ አምሳሉ ታደሰ ይገኙበታል። እነዚህና ሌሎች አካላት ወደ ዞኑ ማቅናታቸውን ተከትሎ የዞኑና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎችና የከተማው ነዋሪዎች በተገኙበት በዳንሻ ከተማ ውይይት ተደርጓል። በመድረኩ ላይ ንግግር ያደረጉት ዶክተር ዳኛቸው አሰፋ ዞኑ ጠንካራ አመራሮች ስላሉት እድለኛ መሆኑን አንስተው ማህበረሰቡ በእጁ የገባውን ነጻነት ሊጠብቀው ይገባል ብለዋል። በአንድ በኩል እድለኛ ምልበት አመራር ያለበት ቦታ ነው። የአመራር ክፍተት የለም። በደንብ አካባቢያቸውን አገራቸውን እየጠበቁ ሰፋ ሲልም ኢትዮጵያን እየጠበቁ ያሉትን ችም እናንተ ፊት ሳላድንቅና ሳልዘክር ማለፍ አልፈለግኩም። ነፃነት ግን ደካማ ናት፣ መጠበቅ አለባት። አንዴ ደግሞ ከእጅ ከወጣሽ በኋላ መመለሻዋ ብዙ ጊዜ ስለሆነ ነው። ለዚህ ነው የፌደራል አርሚ ምንለው። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ አማራ ሕዝብ የወሰንና ማንነት ጥያቄ የእውነትና የፍትህ ጥያቄ በመሆኑ አገር ወዳድ ኢትዮጵያውያን እየደገፉት መሆኑን ጠቁመዋል። በዚህ በኩል የዶክተር ዳኛቸው አሰፋ አስተዋጽኦ ከፍተኛ መሆኑን ጠቅሰዋል። የወልቃይት ጠገዴ ማህበረሰብ የማንነትና የወሰን ጥያቄ ትግል እኛ ጎንደሬዎች ነን፣ ትግራይ አይደለንም ብለን የጀመረው ትግል በጣም ብዙ ኢትዮጵያውያን ከኋላችን እንኳ ደጋፊዎቻችን በጣም ብዙ ቢሆን በያዙት እውቀት በምሁራዊ አንደበታቸው በጣም ይሄን ትግል የዚህ ማህበረሰብ ጥያቄ እውነትን ፍትህ ነው ፍትህ ጥያቄ ነው፣ ሊመለስ ይገባል ብለው የሚማጎትልን አባት ናቸው ባሉ ጋዜጠኛ ገነት አየለና አቶ አምሳሉ ታደሰ በበኩላቸው የወልቃይት ጠገዴ ህዝብ በርካታ ጭቆና ሲደርስበት የቆየ መሆኑን ገልጸው አገር ወዳድ የሆነ ኢትዮጵያዊ ሁሉ ከህዝቡ ጎን እንደሚቆም ምስክር መሆናቸውን አስረድተዋል። ማንም ኢትዮጵያን አገር ወዳለ የሚል ዘር ወደን ሳይለይ የዚህን ህዝብ የተፈጸመበትን ጭቆና የደረሰበትን ችግር ሲመለከት ከጎኑ ከመቆም ውጭ ሌላ አማራጭ የለው እና እኔም በዛ ተነሳስቼ ነው ለረጅም ጊዜ የዚህን ህዝብ ታሪክ ስከታተል የቆየው በቦታው ተገኝቼ ሪፖርት ሳደርግ የነበረው ስደግፍ የነበረው አሁንም ወደፊትም ከጎናችሁ እንቆማለን። ይህ ኢፍትሃዊ የሆነ ነገር ለመታገል የግድ በሃይማኖት ወይ ደግሞ በዘር መመሳሰል ያለብን አይመስለኝም። የሰው መሆን ብቻ በት ነው የተገባውን

ለመንገድ የሰው ልጅ ነው። የውይይቱ ተሳታፊ የከተማው ነዋሪዎች በሩቅም በቅርብም ሆነው ለዞኑ ህዝብ ነጻነት የበኩላቸውን ትግል እያበረከቱ ላሉ ወገኖች ምስጋና አቅርበዋል። ተሳታፊዎቹ አክለውም የዞኑ ህዝብ የወሰንና የማንነት ጥያቄ በፍትህና በህግ አግባብ እንዲቋጭ የሁሉም ወገኖች ድጋፍና ትግል ተጠናክሮ እንዲቀጥል ጠይቀዋል።